ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? ይሄውላችሁ ብዙ ጊዜ ብዙ ጊዜ ስጨቃጨቅ የነበረበት ጉዳይ ብዙ ጊዜ እናንተ ምስክሮቼ ናችሁ። ሁሌ የምለው ነገር አለ። ያም ምንድ ነው? ቤተሰብ በተለይ እናት፣ አባት እንኳን ወጥቶ ሰርቶ ይምጣ፣ በተለይ እናት ልጆችሽን አሳድጊ። ይሄ ዘመናዊነት አይደለም። የቤት እመቤት መሆን አልወድም እያሉ ዝም ብሎ እርዳታ ሳያስፈልግ እቤት ከሙል ብሎ ዝም ብሎ ባልጋ ተንጠልጥሎ ሳውዝ አፍሪካ ላላችሁ ወላጆች ነው ይሄን የምለው፣ ኢትዮጵያም ያላችሁም ብትሆኑ ዝም ተብሎ ባል ሊሰራው የሚችለው ስራ እቤት ከሙል ብሎ ዝም ብሎ ከባል ጋር ተከትሎ ሄዶ ልጆችን ጥሎ በሰራተኛ በምን አድርጎ መሄድ ዋጋ ያስከፍላል። አሁን ሳውዝ አፍሪካ ሰሞኑን የሚራገብ ወሬ አለ። ያ ምንድን ነው የገዛ ልጇን የገዛ ልጇን ሴት ልጇን የባህል መድኃኒት ቀማሚ የሆነ ሰውዬ የአይኗን ቀለም እና የቆዳዋን ቀለም ፈልጌዋለሁ ብሎ ሲላት በዶላር ሸጠችለት። የገዛ ልጇ የስድስት አመት ሴት ልጇን። ታምናላችሁ? ይህንን እኛ ከቤት ስንወጣ ለማን ነው የቤት አጋዦቻችን የቤት ሰራተኞቻችን እነማን ናቸው? ሳውዝ አፍሪካዊ፣ ዝምባብዌ ልሱቱ ሶስቱ ዜጎች ናቸው አይደለ? ለቤት አጋዥነት የምንጠቀማቸው ስለዚህ ለገዛ ልጆቻቸው የማይራሩ ሰዎች እንዴት ነው ለእናንተ የሚራሩት? ለእናንተ ልጆች የሚራሩት? ባልሽ መስራት ካለበት ሁለት ሱቅ ሶስት ሱቅ ያላችሁ አንደርስታንድ አደረጋለሁ። ቢሆን ቢሆን ሰው አስቀምጣችሁ፣ ሰራተኛ አስቀምጣችሁ፣ እናንተ ከልጆቻችሁ ጋር ብትሆኑ ይመረጣል። ካልሆነ ግን በመጨረሻ ገንዘብ ታተርፋላችሁ፣ ልጆቻችሁን ግን ታጣላችሁ። ለማን ነው የሚደከመው? ሰው ሀገር ያፈራ ናቸው ልጆች። ለምንድ ነው ዝም ብለን በአውሬ የምናስበላው? ብዙዎቹ ሰንጎ ማምላኪዎች እንደሆኑ ይታወቃል አይደለም። ይሄን ነገር እንፈልጋለን ከተባሉ ልጆቻችሁን ወስደው ከመተናኮል ወደ ኋላ አይሉም። ይኸው ለገዛ ልጆቻቸው የማይራሩ ናቸው። እና እንደ ዘመናዊነት እያየን እኔ አሁን አንዷን ጠየኳት፣ ሁለት ነው እንደ ሱቃቸው ስለ አይ አንድ ነው። ታዲያ ለምንድን ነው አንቺ የምትዩ ለምን ቤት ከልጆችሽ ጋር ታሳልፊ? ምስል ወይኔ የቤት አይ ዶን ላይክ ኢት ነው ያለችው። ዩቻን ላይክ ኢት ልጆችሽ ሲታረዱ ሲሸጡ እሱን ነው የምትወጂው፣ እሱን ነው የምትፈልጊው። ይሄ እንደ ዘመናዊነት የሆነ አሁን ላይ ልጆች ሰልፍሽ ናቸው። ያሁን ጊዜ ልጆች ሰልፍሽ ናቸው ይባላል አይደለ? ሰልፍሽ እንዲሆኑ ያደረግናቸው እራስ ወዳድ እንዲሆኑ ያደረግናቸው እኛው እራሳችን ነን። ለምን ውጭ ውጭ ነው የምንለው። አስራ አንድ ተኩል ሱቅ እንዘጋለን፣ ሾፒንግ እንገባለን። ከሾፒንግ እስክንመጣ ድረስ አስራ ሁለት ሰዓት ወይ አስራ ሁለት ተኩል ይሆናል። ምግብ ያው የኛ ባህላችን አንድ ስላልሆነ ምግብ ኩክ የምናረገው ራሳችንን ኩክ እናረጋለን። ባዝ ሻውር እንወስዳለን። እራት በልተን በሉተም ይባላሉ የልጆቹ የመኝታ ሰዓት ስለሚያልፍ ማለት ነው። ከዛ ጠዋት ልጆቹ ወደ ትምህርት ቤት ይሄዳሉ፣ እኛ ወደ ስራ እንሄዳለን። ከልጆቻችን ጋር በ24 ሰዓት ውስጥ 30 ደቂቃ ያህል እንኳን አንተዋወቅ፣ ሰላሳ ደቂቃ እንኳን አብረን አናሳልፍም። እንደዚህ ውጭ የምንውል ወላጆች ማለት ነው። ከዛ ምን ይሆናል? ልጆቻችን በሰራተኛ ተንኮል እንትን ይላሉ፣ ጥቃት ይደርስባቸዋል። ወይ ደግሞ ውጭ ላይ ጓደኞቻቸውን ያገኛሉ። ያ ጓደኛ ማን ነው? እጪ ድራግ ተጠቃሚ ምናምን ነው። ከዛ በኋላ እንደገና የሰበሰብነውን ብር መልሰን ለቴራፒ እናወጣለን ወይ ደግሞ ልጃችን በጣም አስቸጋሪ ይሆንና አምጪ ብሎ ከእናንተ ጋር ድብድብ የሚገጥም ልጅ እናፈራለን። ይሄ ውላ ከሚሆን አንድ ሱቅ ካለሽ ለምንድን ነው ባልሽ የማይሰራው? ለምን እንደ ዘመናዊነት እቤት መዋልን? ድሮ ለምንድን ነው እኛ ወላጆቻችንን አድጌ እናቴን ጦሬ ምን ብዬ ብላን? እንደውም ጎረቤቶቻችንን፣ የተቸገሩ ጎረቤቶቻችንን፣ በኑሮ ዝቅተኛ የሆኑትን ለትዬ እንትና እንደዚህ አድርጌ ምናምን ሁላ እንላለን። ያ ምንድን ነው? አብረናቸው ስለምናሳልፍ ነው። ችግራቸውን ስለምናይ ነው። አሪፍ አይነት ግንኙነት ስላለን ነው። ድካሟን እናያለን፣ የእናታችንን የጎረቤታችንን ከዛ አልፎልኝ ይሄን አድርጌ ነው የምለው እንጂ እናቴ ታምጣት ከየትም ወልዳ ታምጣ ብር የሚል ልጅ አልነበረም ድሮ። ስለዚህ ዛሬ ላይ የልጆች መበላሸት የልጆች ራስ ወዳድነት ምክንያቶቹ እኛው ራሳችንን። ለምን ዘመናዊነት እየመሰለን በአንድ ሰው ሊሰራ የሚችለውን ስራ ሄደን እየተከተልን እየሰራን ማለት ነው። ስለዚህ የገዛ እናቷን የሳውዝ አፍሪካ ዜና ላይ ማየት ትችላላችሁ የገዛ ልጇን በዶላር ሸጣለች። እንደውም በምን ተጠረጠረች? ሌሎቹንም ባገኝ ይሸጣለሁ እያለች ስታወራ አንዱ ፓስተር ሰማ፣ ጥቆማ አደረገባትና ታሰረች። አያችሁ? ለገዛ ልጁ ያራራ ለእኔ ልጅ ይራራል ወይ ብለን እናስብ። ልጆቻችሁን እራሳችሁ አሳድጉ። አሁንም ቢሆን ልጆቻችሁን እራሳችሁን አሳድጉ፣ ደግሜ ነው የምላችሁ። ስለዚህ እባካችሁ እናቶች እባካችሁ ከድሮ እናቶች ጥሩ ጥሩ ጎን ነገር እንውሰድ። ለምንድን ነው የእናትና የልጅ ፍቅር በጣም ደስ ይል የነበረው ድሮ? አሁን ላይ እኮ ከእናት ይልቅ ሞግዚቶቻቸው ነው የሚወዱት። ሰራተኛ ነው የሚወደደው። ለምን? ይበልጥ ጊዜውን ከነሱ ጋር ስለሚያሳልፉ። ግን አንድ ሰንጎማ ወይ ጠንቋ የባህል ሐኪም ይሄን ነገር እፈልጋለሁ ቢል ወስደው እንትን ይላሉ። የገዛ ልጇ ያራራች፣ ለአንቺ ልጅ አትራራም። ስለዚህ ጥንቃቄ አርጉ፣ ወላጆች። ይችላለሁ። አመሰግናለሁ።